ጤና ይስጥልን ክቡራን ተመልካች ተከታዮች፣ እንደምንሰነበታችሁ። ይህ ፈቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎች እንዲሁም ለአውቶሞቲቭ ተማሪዎች ግባት የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬው ፕሮግራማችን ሀያ የኮምፒውተር ጥያቄ መለማመጃዎች አዘጋጅቼላችኋለሁ። እስከ መጨረሻው ድረስ አብራችን ቆዩ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲኖሩ በኮመንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ላይክ እና ሼር አድርጉ። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችን ይቆዩ። እንግዲህ በዛሬ ፕሮግራማችን በዚህ ዩቲዩብ ቻናል ላይ የለቀኩላችሁን ትምህርታዊ ስልጠናዎች ላይ ያተኮሩ ጥያቄዎች አዘጋጅቼ የላቸዋለው ማለት ነው። እነዚህ ጥያቄዎች እንግዲህ የሚያተኩሩት የመጀመሪያው በጎማ ላይ ነው። በጎማ ላይ የሚያተኩሩ በኤሲ ሲስተም ላይ የሚያተኩሩ በጎማ ስፔሲፊኬሽን ሲስተም ላይ በቱርቦ ቻርጀር ላይ እንዲሁም ደግሞ በዋይፐር ወይ ደግሞ የዝናብ መጥረጊያ ላይ ያተኮሩ ጥያቄዎች ናቸው። በተለይ የመጨረሻዎቹ 19ኛውና 20ኛው ጥያቄ እጅግ በጣም ወሳኝ ጥያቄዎች ናቸው ማለት ነው። ስለዚህ እነዚህን ጥያቄዎች እንግዲህ አንደኛ ከዚህ ቀደም የለቀኩላችሁን ቪዲዮዎች በደንብ በማየት ሁለተኛ ጎግል በማድረግ በማንበብ ሊሆን ይችላል በኔ ቻናልም ላይ ባይሆን በሌላው ቻናል ላይ የተለቀቁ የተለያዩ ቪዲዮዎችን በማየት መመለስ ይቻላል ማለት ነው። ዋነኛው አላማ የኔን ቪዲዮ ብቻ እንድታዩ ሳይሆን በዚህ ቻናል ላይ የምንነጋገረው እነጋገረው ምንድነው ጥሩ አሽከርካሪ፣ ችሎታ ያለው አሽከርካሪ፣ አደጋን ተከላክሎ ማሽከርከር የሚችል አሽከርካሪ መፍጠር የዚህ ቻናል አላማው ማለት ነው። ስለዚህ የኔን ቪዲዮ ባይሆን ሌላ ቪዲዮ ቢሆን እያያችሁ በደንብ አድርጋችሁ ተገንዝባችሁ ጎበዝ አሽከርካሪ ለመሆን መጣርና ማሰብ ያስፈልጋል ማለት ነው። ስለዚህ ጥያቄዎቹን ዛሬ አስቀምጥላቸዋለሁ። ጥያቄዎቹን መልስ በኮመንት ላይ ወይም በቴሌግራም ቻናላችን ላይ በስልክም ደውሎ መንገድ ይቻላል ማለት ነው። ስለዚህ ከዚህ ቀጣይ በምለቀው ቪዲዮ ላይ መልሱንና ማብራሪያውን አዘጋጅላቸዋለሁ ማለት ነው። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋቸው አብራችን ቆዩ። ክቡራን ተመልካቾችና ተከታዮች በዛሬ ፕሮግራማችን በመግቢያ እንዳያችሁት ከዚህ ቀደም በዚህ ዩቲዩብ ቻናል ላይ በተለያዩ ቶፒኮች ዙሪያ የለቀኳቸውን ትምህርታዊ ስልጠናዎች ላይ ያተኮሩ መልሶቻቸውን በኮሜንት ሴክሽን ላይ የምታስቀምጧቸው ሀያ ጥያቄዎች ነው። አብራችን ቆዩ። የመጀመሪያውን ጥያቄ ስንሄድ፣ ለሁሉም ተሽከርካሪዎች ተመሳሳይ አይነት ዘይት ይቀየራል። ሀ እውነት፣ ለ ሐሰት። ወደ ሁለተኛው ጥያቄ ስንሄድ፣ የአየር ማጣሪያ ከሞተር ዘይት እኩል ይቀየራል። ሀ እውነት፣ ለ ሐሰት። ሶስተኛውን ጥያቄ ስናይ የናፍጣና የቤንዚን ሞተሮች ተመሳሳይ የዘይት አይነትን ይጠቀማሉ። ሀ እውነት፣ ለ ሐሰት። ወደ አራተኛው ጥያቄ ስንሄድ በጎማ ላይ ያሉት የመጀመሪያው ቁጥሮች ምን ያሳዩናል? ሀ የጎማውን ስፋት፣ ለ የጎማውን ርዝመት ሐመር ሐ የቸርኬ ስፋት፣ መ የጎማውን አይነት እነዚህን እንግዲህ ሁሉንም ጥያቄዎች ከቻላችሁ በኮመንት ሴክሽን ላይ ካልሆኑ ደግሞ ደውሎም ቢሆን መልሶችን መንገር ይቻላል ማለት ነው። ወደ ቀጣይ ጥያቄ እንሄዳለን። ወደ አምስተኛው ጥያቄ ስንሄድ የቲብለስ ጎማ ከመነዳሪ አለው ሀ እውነት፣ ለሐሰት። ወደ ስድስተኛው ጥያቄ ስንሄድ የአልሙኒየም ቸርኬ ከባድ ተሽከርካሪዎች ላይ ሊገጠም ይችላል ሀ እውነት፣ ለሐሰት። ወደ ሰባተኛው ጥያቄ ስንሄድ ርቀትን ጠብቆ የማሸከሪያ ዋነኛ ዘዴ የሶስት ሰከንድ ህግ ነው ሀ እውነት ለሐሰት ወደ ስምንተኛው ጥያቄ ስንሄድ በሬዲዮ አጠቃቀም ላይ ቱ ኤች አራቱንም ጎማዎች ለማንቀሳቀስ ያገለግላል ሀ እውነት ለሐሰት ወደ ዘጠነኛው ጥያቄ ስንሄድ ኤ ደብሊው ዲ ማለት ሁለት እግር ነጂ ማለት ነው ሀ እውነት ለሐሰት እነዚህንም ጥያቄዎች እንግዲህ መልሶቻቸውን በደንብ አድርጋችሁ አይታችሁ እና ተገንዘባችሁ ከዚህ ቀደም የለቀቋችሁን ቪዲዮዎችን በማየት ወይም ደግሞ የሌላውንም ቪዲዮ በማየት መልሶቹን በኮመንት ሴክሽን ላይ አስቀምጡልኝ። ወደ አስረኛው ጥያቄ ስንሄድ በአውቶማቲክ ተሽከርካሪ ላይ ለረጅም ጊዜ ለመቆም የምንጠቀመው ሃፒ ለኤል ሀመሩሃ አር መኤን ወደ 11ኛው ጥያቄ ስንሄድ ከካምቢዮ ሀይልን ተቀብሎ ለዲፈረንሻል የሚያቀብል የተሽከርካሪ ክፍል ዳሽ ይባላል ሀ ዲፈረንሻል ለፍሪሲዮን ሀመርሃ ሺሚያስ መፕሮፕለር ሻፍት ወደ 12ኛው ጥያቄ ስንሄድ በአውቶማቲክ ተሽከርካሪ ላይ ወደፊት ለመንዳት አርን እንጠቀማለን ሀ እውነት ለሀሰት የዚህንም ጥያቄ መልስ በኮመንት ሴክሽን ላይ ታስቀምጡልኛላችሁ ወደ 13ኛው ጥያቄ ስንሄድ ጥቁር ጭስ በምን ይከሰታል? ሀ የነዳጅ መብዛት፣ ለ የዘይት መቃጠል፣ ሐመር ውሃ ውሃ መቀጣጠያ ክፍል ውስጥ መግባት፣ መ ሁሉም መልስ ነው። ወደ 14ኛው ጥያቄ ስንሄድ የኤሲ ክፍሎች ውስጥ የማይካተተው የቱ ነው? ሀ ኮንደንሰር፣ ለ ኤሲ ኮምፕረሰር፣ ሐመር ውሃ ኢቫፖሬተር፣ መ ዲናሞ። ወደ 15ኛው ጥያቄ ስንሄድ በዳሽቦርድ ላይ ኤቤስ ከበራ የመሪ ክፍል ችግር መሆኑን ያሳያል። ሀ እውነት ለሐሰት ። 16ኛው ጥያቄ ስንሄድ ኢንጂን ቼክ በኃይል አስተላላፊ ክፍሎች ላይ ችግር ሲኖር ይበራል። ሀ እውነት፣ ለሐሰት ወደ 17ኛው ጥያቄ ስንሄድ ቱርቦ ቻርጀር በከባድ ተሽከርካሪዎች ላይ ብቻ ይገኛል። ሀ እውነት፣ ለሐሰት። 18ኛ ጥያቄ ቱርቦ ቻርጀር ከክራንክ ሻፍት በሚያገኘው እንቅስቃሴ ኃይል በመጠቀም ለሞተር ተጨማሪ አየር ያስገባል። ሀ እውነት ለሐሰት። ወደ 19ኛው ጥያቄ ስንሄድ ኤሲ ሙቀት ስንጠቀም ከማቀዝቀዣ ዘዴ ደግሞ ውሃ ወይ ደግሞ ኩላንት ይቀዘቅዛል። ሀ እውነት ለሐሰት። ወደ 20ኛው ጥያቄ ስንሄድ የዝናብ መጥረጊያ ሞተር ለመንቀሳቀስ የትኛውን ኃይል ይጠቀማል? ሀ ኤሌክትሪክ ኃይል፣ ለኬሚካል ኃይል፣ ሀመር እንቅስቃሴ ኃይል የሙቀት ኃይል። እነዚህን ጥያቄዎች እንግዲህ መልሶቻቸውን በኮመንት ሴክሽን ላይ ታስቀምጡልኛላችሁ ማለት ነው። ክቡራን ተመልካች ተከታዮች፣ ይህ እንዳያችሁት እንግዲህ ሀያዎቹ ጥያቄዎች እኚህን ይመስላሉ ማለት ነው። እነዚህን ጥያቄዎች እንግዲህ በደንብ በማየት መልሶቻችሁን በኮመንት ሴክሽን ላይ እንዲሁም በቴሌግራም ቻናላችን ላይ ማስቀመጥ ይቻላል ማለት ነው። አዲስ ከሆናችሁ ሰብስክራይብ በማለት ቤተሰብ የሆኑ ሀሳብ አስተያየ ጥያቄ ሲኖር በኮመንት ሴክሽን ላይ ያስቀምጡልኝ። ይህ ስልጠና ለሁሉም ይደርስ፣ ላይክና ሼር አድርጉ። በቀጣይ የዛሬን ጥያቄዎች መልሶችና ማብራሪች ላችሁ እስከምንገናኝ ድረስ ሰላም ቆይኝ።